ዓለይኩም ወራህመቱላሂ ወበረከቱ የተከበሯችሁ ወደዳችሁ ወደ ጫጋሪ የተከታታዮች እንደምን ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላ። ሁላችሁንም ሰላም ሰላም እያለሁ ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ አባቡሬ ገደልን አሳይኝ ባላችሁ መሰራት አባቡሬ ገደል ይህንን ይመስላል ማለት ነው። በቃ ይህን ይመስላል አያችሁ። እንግዲህ ሁላችሁም ቪዲዮውን ተወዳችሁ ላይክ ሼር አድርጉት፣ ሰብስክራይብ አድርጉ እና አባ ቡሬ ጌት ላይ የሚመስላለት ማለት ነው። እንደው በህልም እንዳይመጣብሽ ነግሬሻለሁ ማለት ነው። እና ወርታት አሁን ነው አልመለስም እና ለዛ ነው ደሞ ወዲያ ያለው ቆርቆሮ ዋሾች ይባላል ማለት ነው። እና ይሄንን ይመስላል የሚሰራ ሚሰራብኝ ማለት ነው። በዛ ላይ ወላይ ቤት እንዳይመስላችሁ። በቃ እኔ እንጃ እዚህ ላይ የአላህ እንዲሁ እንዲው ለልጆቻቸው ለልጆቻችሁ ራሱ አለማሰባቸው ይገርመኛል ማለት ነው። ምክንያቱም ብዙ ጊዜ ያለባ ግስት ይብል በነገራችን ላይ ይሄ ማለት ነው፣ ከነሱም ራሱ የጥርስ የጥርስ ሰፈር ነው የሚባለው ማለት ነው የሚታወቀው። አሁን በዚህ በእንትና በሆስፒታሉ ስሪ ያለው የጥርስ ሰፈር ነው የሚባለው ማለት ነው። የጥርቶች ሳፋሪ ይባላልና እንደው እኔም እላችሁ፣ እኔም መቼም እዚህ ላይ ቦታ ግዝታችሁ ቤት ምሰሩ። አረብ ሀገር ያላችሁ እህቶቼ፣ ምን ብላችሁ ብላችሁ ሀገራችሁ ገብታችሁ ልጅ መውለጃችሁ አይቀርም። ልጅ ማሳደግ አለ፣ ብዙ ነገር አለ። አሁን ልጃችሁ ካለ ያለ በቃ ወዲህ መመለሰው አለም ነው የሚሄደው ማለት ነው። ስለዚህ እዚህ ቦታ መከዙልኝ አልመከራችሁም አሁን አለ በዚህ ላይ ባለፈው ሆነ ቤት ሁለት ነጥብ አምስት የተሸጠቢ ማለት ነው። እና እኔ ወላሂ ያንም ማለት ነው። ወላ እኔ ለራሴ አልገዛም ስለ ሰው አላቅም። እኔ ለራሴ አልገዛም ማለት ነው። ወላ ምክንያቱም ተንከባር ነው አቸው ፍየሮቹ ና ይበላል ነው። እና ነገራችን ላይ እዚህ ጋር በግ ምናምን ለማርባት በጣም ምርጥ ነው ማለት ነው። እንግዲህ አያችሁ፣ አባቡሬ ገደልን ማለት ይሄ ነው ማለት ነው። እና በጣም የሚያስፈራው ላይ ያለው እኔ ወላሂ እንዴት እንደምፈራ አሁን እንደውም ታው ባለፈው ዝናብ ምናምን ጥሎ አልነበረ አለ። አሁን የቀበረው ምን ይባላል? ይሄ በኛ ገር የቀበረው ፋስ ይባላል። ይሄ ደግሞ አላሹም ይሄ ይባላል። በእናንተስ ምን ይባላል? በየሀገሩ የተለያየ ስም አለው እና ሁሉም ስም አለው እና ምን ይባላል? በእናንተ ሀገር በኛ ገር እንደዛ ነው ሰሙ ማለት ነው እና ውዶችዬ እንደ ወላይ ፈራሁ፣ ይሄ ላሳያችሁ ነበር ማለት ነው። ወርቀሉ ይማ ደግሞ ስሊፐር ጫማ ነው። እና አረኩት ይዞ ጁ ይላል እያልኩ የታንቀጠቀኩት ማለት ነው። ለራሱ ማለት ነው። ወላይ እዚህ የሚኖሩት አላችሁ አሉ። እና እኔ ምላችሁ ወላይ እዚህ ቤት የሰራችሁ ልጆች ወላይ እንደው አትስሩ። ወላይ እዚህ ቤት ቦታ አትግዙ። ወላይ እንደው ውድ ቢሆን ወዲህ ላይ እቃ ወላይ ለምን እንደው እንትን አይሆንም ማለት ነው። አሁን እዚህ ጋር አሁን ይሄ ግቢ ማለት ነው። ባጠር እንግዲህ ዋህል እኮ አሁን ይሄን ካልዘጉት አስባችሁታል። አሁን ይሄ ቤት አለ አሁን ይሄ ልጅ ጥላችሁ አትወድ ወላሂ ለጎሮ ቤት ልጅ አብናችሁ እኔ አልሄድም በራሴ ልጅ አኑሬ ምናምን ምክንያቱም በጣም ከባድ ነው ወላሂ ይከብዳል። ሲያዩት እራሱ ማለት ነው። እና እኔ የምላችሁ ነገር ቢኖር ለምን ውድ አይሆን ሌላ ቦታ ሄዳችሁ ግዙ ወላሂ። እና ይህን ይመስላችኋል። ይህ ወላይ ለጉብኝት ምናምን ማለት ነው። እንግዲህ ጓደኞች፣ እኔ ልታዩኝ ከመጣችሁ እዚህ ቦታ ነው ማወጣችሁ ማለት ነው። ትላላችሁ ይህን ገደል ነው ማስጎበኛቸው ማለት ነው። በነገራችሁ ላይ ሌላም አባቡሬ ገደል ሁለት ነው። አንደኛው በዛ ያለው አሁን ነው አባቡሬ ገደል፣ አንደኛው ደግሞ ይሄ ነው አባቡሬ ገደል ማለት ነው። እና ሀገራችን ወለ ደስ ይላል። ቁልቋል ይሄ ደግሞ ምን ይባላል? በእናንተ ጋር በእኛ ጋር ቁልቋል ይባላል። እያንዳንዱ እና ዋት መድረሳው ይሄኛው መድረሳ ይሄ የእንትኖች መድረሳ ነው፣ ይታያል። እና ይሄንን ይመስላል ካሜራው እየቆራረጠ እንዲያለም አሁን እንኳን እንትላችሁ ነበር ኤዲት ከማድረግ ግን ካሜራው ምን ነው ጣማመኝ አለ እንዴ? ሆይ ምን እንመስላለን አላችኋለሁ። ሀገራችሁ ኢትዮጵያ ኢትዮጵያ የምታምራ ሀገር ይደች ኢትዮጵያ ሁሉ አወርቅ እንዴ? አንዳንድ ጥቂት ነው ነው አረደ እና በነገራችን ላይ ወንዝ ይያርኩ ነው ስላጥም ማለት ነው ማየ ምን መስላል ወደዚ የከወደዳችሁ ላይክ ሼር አድርጉ። እንግዲህ አባ ቡሬ ገደል አሳይኝ ባላችሁ መሰረት ሜዳ ነው እዚያ ጋር ታች ጋር ያለው በወዲህ በኩል ጋር ያለው ሜዳ ነው፣ ገደል አይደለም። አሁን በዚህ ጋር ማለት ነው። አሁን በዚህ ቦታ እና ይሄን ይመስላል ደግሞ ቤቱ ማለት ነው። ወላይ ሲያማምር ቤቱ።